የኤሮፓ ሊግ ዋንጫ ወይ ሞት፣ ከባስክ ግዛት የሬድ ዴቪልስ ኦፕሬሽን ምኞት ብቻ ሆነ። ዋንጫ የለመደው ገናና የውድቀት ጥጉንም ባየበት የውድድር ዓመት የመጨረሻው መጨረሻ ህይወት ፈተናውን ሳይጠቀም ቀረ። ማንቸስተር ዩናይትድ በቁርጡ ቀናፈረ። አዲዮስ ዩናይትድ። ሳንማኔስ በዶሮዋ ደጋፊዎች ዳንኪራ ሸበረቀች። ዶክተር ቶተንሃም አሸነፈ። ዶሩዋ ስፐርስ ወደ አውሮፓ ቻምፒየንስ ሊግ፣ ዩናይትድ ወደ መቃብር። የሩበን አሞሪም ጦር በአውሮፓ መድረክ ዓመቱ ሙሉ ሳይሸነፍ ዘልቆ በወሳኙ የፍጻሜ ቀን ተሸነፈ። ዋንጫ ብርቁ ስፐርስ፣ ምስጋና ለወራጅ ቀጠና ባልደረባው ማንቸስተር ዩናይትድ ይግባና የሽንፈት ህይወቱንም ቀየረ። ከእልፍ ታማኝ ደጋፊዎቹ ጋር የለመደው የሻምፒዮንነት ክብርን በመጥፎ የውጤት ዘመኑም እንደሚያሳካ የታመነው ዩናይትድ በቁርጡ ቀን ወድቆ ታየ። ከሳንማኔስ ባስክ ግዛት፣ ከግሌዘርስ እስከ ራትክሊፍ የታላቁ ገናናው ክለብ ዝቅታ ዋና ተዋናዮች በቀይ ከረባታቸው መሃል የዘሩትንም አጨዱ። በእንባና በብስጭት የታጀቡ የማንቸስተር ዩናይትድ ማይሎችን ያቋረጡ ደጋፊዎች ከቢልባኦ ምሽት ቤት ብርጭቆዎች ውስጥ እንደተደበቁ የዋንጫ ርቁ ቶተናም ደጋፊዎች ዳንኪራን በትካዜ ሲታዘቡ አደሩ። ልጆች ይህ ቶተናም ነው። የሰር አሌክስ ድል መንፈስ በሩበን አሞሪም እንደማይሰራ ዳግም ተረጋገጠ። ከሞንስፐርስ ይህ ሽንፈት እንደኛ የለመደው ዩናይትድ ነው። የአንጄ ፖስቴግሉ በሁለተኛ ዓመቴ ሁሌም ዋንጫ እበላለው የማነቃቂያው ቃል በተግባር ተለውጦ ታየ። የመቶ ሚሊዮን ፓውንዱ ጨዋታም

ከቋሚ አሰላለፍ ምርጫው እስከ እስከዘገየ ቅያሬው የነበረው የአሰልጣኝ ሩበን አሞሪም ጨዋታውን የማስተዳደር ደካማ ብቃትና ውሳኔ ማንቸስተር ዩናይትድን በወሳኙ ጨዋታ ቁማር አስበላ። ከረፈደ በሻሞ ጎል ለማግኘት የነበረ የዩናይትድ ሩጫም ሳይሰራ፣ የሁለቱ ሰካራሞች ፍጥጫ በቶተንሃም 1 ለዜሮ ድል ተጠናቀቀ። ስፐርስ በመጀመሪያው አጋማሽ በኦናና ሉክሾ እና ዶርጉ ስህተት በተገኘች ብቸኛ የጆንሰን ጎሉ 17 ዓመት የተከተለው የዋንጫ አይነ ጥላውንም ገፈፈ። ከ41 ዓመታት በኋላም በአውሮፓ መድረክ አሸነፈ። ዶሮዋ ሻምፒዮን! ቶተንሃም ወደ ቻምፒየንስ ሊግ! ዩናይትድ ወደ መቃብር በቁርጡ ቀን መጥፎውን የውጤት ዓመት ለማዳን በታላቁ ማንቸስተር ዩናይትድ መለያ የተሰለፉ ተጫዋቾች ዳግም ማንቸስተር ዩናይትድን ከወደቀበት ለማንሳት በጀግንነት መዋደቅ ተስኗቸው ገናናውን ክለብ በደካማ አቋማቸው ከሜዳው ፈዘው በቁሙ ክደዋል። የዋዲው ቲንኮፍ ቶተንሃም የዶሮዋ ታሪክም ከሰሜን ለንደን በመጨረሻ በአውሮፓ ሊግ ድል ተቀይረዋል። ቶተንሃም ሆትስፐር በቦሎኛ ፓላስ፣ ኒውካስልና ሃሪኬን መንገድ እርግማኑን በ2025 ቀርፏል። ኢሮፓ ሊግ ዋንጫ ወይ ሞት ብቸኛው የህይወት ዘመን የውድድር ዓመቱ አማራጭ የነበረው ማንቸስተር ዩናይትድም ከሳን ማኔስ ባስክ ግዛት ከዋንጫው ሞትን በይፋ መርጧል። እንደ ሚዲያ ጋጋታ ታጀብ የሜዳ ላይ እንቅስቃሴው ጥራት የጎደለው የሁለቱ ደካሞች የፍጻሜ ጨዋታም የዩሮፓ ሊግ ዋንጫን ሰሜን ለንደን አድርሷል። አንጄ ፖስቴግሉም በሁለተኛ ዓመታቸው ሁሌም ዋንጫ እንደሚያሸንፉ ከቃል ባለፈ

ብዙ አሸንፎ ብዙ አይቶ ብዙ የወደቀው መቼም ላይ ቆሙ ጸንተው ከታመኑ ደጋፊዎቹ ጋር ለከፍታው ከለፋባቸው ረጅም ዓመታት በተቃራኒው ቁልቁለቱን ያፈጠነው በየሳምንቱ መሸነፍን በየጨዋታው መዋረድን የሕይወት መልክ ጸጋ፣ በረከት ያደረገው ማንቸስተር ዩናይትድ ከዘመን ቀለም የድል አሻራው ጋር ከኤሮፓ ሊግ ዋንጫ ሲዝኑን ከማዳን ሞቱን መርጦ የሽንፈት ጽዋ ማህበር አጣጪውን ወደ ቻምፒየንስ ሊግ ፉትቦል ተሳትፎ ሸኝቶ ራሱን ከመቃብሩ አፋፍ አግኝቷል።

ከሰባ ሺ በላይ ትኬት የሌላቸው የማንቸስተር ዩናይትድ እና ስፐርስ ደጋፊዎች የስፔኗን ከተማ አጣበቡ። ሆቴሎች፣ ጌስት ሃውሶች፣ አደባባዮች፣ ስፖርት ባሮች፣ ፐቦች ሁሉ መቀመጫ አጡ። የቢልባኦ ፖሊስም ከወትሮ በተለየ ስራ በዛበት። 53ሺህ ተመልካች የማስተናገድ አቅም ያለው ሳንማኔስ ከዩናይትድ እና ቶተናም ሆትስፐር ለፍጻሜ ማለፍ መረጋገጥ በኋላ በብርሃን ፍጥነት ትኬት ሸጦ ጨርሷል። ቶተናም እና ዩናይትድ ከ53000 ትኬት 30ሺውን እኩል እንዲካፈሉ ዩኤፋ አድርጓል። ቀሪው 23000 ለገለልተኞች በጥቁር ገበያ ምናልባት ትኬት ካገኘም ብለው ቢልባው የደረሱ ከሰባ ሺህ በላይ የዩናይትድ እና የስፐርስ ደጋፊዎች የኤሮፓ ሊግ ፍጻሜ ድምቀት ከመቼውም ጊዜ በላይ ሆነዋል። ማንቸስተር ዩናይትድ ከቶተና ሞትስፐር የሁለቱ ውራዎች ፍልሚያ የሚሊዮኖች ዓይን ማረፊያ ሆኖ ለፍጻሜ ጨዋታ ሚዛን ብቁ ባልሆኑት ሁለቱ ደካሞች በላቀ ፉክክር ባልታጀበ ሜዳ ላይ ጥራት በጎደለው እንቅስቃሴ ታጅቦ ቶተና ሞትስፐርን ከዋዲዩቲንክ ኦፍ ቶተናም የመድፉ መንደር ማሾፊያነት እስከ ወዲያኛው አላቋል።

በጨዋታው ሩበን አሞሪም በ343 በጨዋታ እንቅስቃሴ ወደ አራት ሁለት ሦስት አንድ በሚቀየረው ቋሚ አስተላለፉ ኦናናን ግብ ጠባቂ አድርጓል። ማዝራዊ፣ ማጓየርና ዮሮ ከኋላሉ፣ ዶርጉ፣ ካዜሜሮ፣ ብሩኖ ና ሉክሾው ከአማድ ሆይላንድ ና ማውንት ጋር ተጣምረዋል። ዩጋርቴ ማይኖ ጋር ናቸው። ዳሎት፣ ዘርኬዚ፣ ኤሪክሰን፣ ኮይለር፣ ሊንድሎፍ፣ አልታይ ባይንደር ቤንች ላይ አሉ። አሞሪም በቋሚ ያስተላለፉ ከጋርናቾ ማውንትን ማስቀደሙ ብዙዎችን አስገርመዋል። ታታሪ ጓርቴም ወንበር አሟቂ መሆኑ ሌላው ጥያቄ። የስፐርስ አለቃ አንጄ ፖስቴኮግሉ ባንጻሩ ቪካሪዮን ግብ ጠባቂ አድርገው በፔድሮ ፖሮ፣ ሮሜሮ፣ ቫን ደቬንና ኦዲጊዮ የዶሮዋን ባክ ፎር አጥረዋል። ሳር ቤሱማ ቤንታኩርና ጆንሰን በመሃል ሜዳው ከሶሎናኬና ብራዚላዊ ሪቻርድሰን ጋር ተጣምረዋል። ፖስቴግሉ አምበላቸው ኮሪያዊ ሶንን ቤንች ማድረጋቸው በርካቶችን አስገርመዋል። የጨዋታው ጅማሮ ዩሮፓ ሊግ ፋይናል ዋንጫ ወይ ሞት፣ የሳንማኔስ 53000 መቀመጫዎች ጢም ብለዋል። ዳኛው ጀርመናዊ ፍሊክስ ዛየር ተጠባቂውን ፍጥጫ ሊያስጀምሩ በተጠንቀቃሉ ኮሜንታተሩ ፒተር ዱሪ ኦል ኢንግሊሽ ፋይናል ስፐርስ ከዩናይትድ ዶሮዋ ከቀያይ ሰይጣናቱ ሁለቱ በውድድር ዓመቱ ውጤት አልሆንል ብሏቸው የተንገላቱ ፋይናሊስቶች በታሪክ ደካማውን ፍጻሜ የማሳዩ ግሎሪ ግሎሪ ስፐርስ በመጨረሻ የጨዋታው ታሪክም ሆነ አዲዮስ ዩናይትድ

የዩናይትድ ደጋፊዎች የክለቡ ቦርድ ግን በእኔ እምነት ካጡ ለክለቡም ብቁ እንዳልሆንኩ የሚያረጋግጡልኝ ከሆነ በነጋታው ያለምንም ካሳ ራሴን አገላለው። ማሸነፍ ነበር ፍላጎታችን። አላሸነፍንም። አሁን ዩናይትድ ባለበት ነገር ሁሉ ውጤቱ፣ ደረጃው፣ በኤሮፓ ሊግ ዋንጫ የነበረን ሲዝኑን የማዳን እድላችን፣ በፍጻሜው ጨዋታ የነበረን እንቅስቃሴ፣ በአጠቃላይም የቡድናችን ጥራት ሁሉ ነገር ያሳዝናል፣ ያሳፍራል። ማንቸስተር ዩናይትድን የሚመጥንም አይደለም ይህንን ለመለወጥ ግን ከመስራቱ ውጭ አማራጭ የለንም ሲል ተደምጧል። ማንቸስተር ዩናይትድ ሩበን አሞሪምን ከቀጠረ በኋላ በሁሉም መድረኮች ባካሄዳቸው 41 ጨዋታዎች 62 ጎሎች ተቆጥሮበታል። በፕሪምየር ሊጉ 18 ጊዜ የተሸነፈው ዩናይትድ ከፖርቹጋል አሰልጣኝ 3-4-3 የጨዋታ ቀመር ጋር ታርቆ ለመጓዝ ጭላንጭል ተስፋውን ሳያሳይ 7 ወራት መጓዙ የውድድር ዓመቱን ለማዳን የቀረው አንዱ የመጨረሻ ካርታውን እንደው በቀላሉ ለሽንፈት ማህበር ባልደረባው አሳልፎ መስጠቱ ከሳንማኔስ የጨዋታ አሰላለፍ ውሳኔ መጀመሪያ 11 ምርጫውና የዘገየው ቅያሪው ጋር እስካሁን በዩናይትድ የለየለት አስተዳደር እብደት በይቅርታ ሲታለፍ የከረመው ወጣት አሰልጣኝ ለቦታው ብቁ ስለመሆኑ አሁን ጥያቄ ይነሳበት ጀምረዋል። ከቋሚ አስተላለፍ ምርጫው እስከ እስከዘገየው ቅያሪውና ጨዋታውን የማስተዳደር አቅሙ የተፈተነው ፖርቹጋሊያ አሰልጣኝ ሩበን አሞሪም እኛ የተሻለ ተጫውተናል፣ ጎል ግን ማስቆጠር አልቻልንም ሲል ከጨዋታው ፍጻሜ በኋላም ተናግሯል። ዩናይትድ 73 በመቶ የኳስ ቁጥጥር በያዘበት ጨዋታ ከደካማ የማጥቃት መስመር እንቅስቃሴው ጋር ስድስት የጎል ሙከራዎችን አድርጓል ከሳርና ቢሱማ ፊት በወትሮ የፈጠራ አቅሞ መንቀሳቀስ የተሳነው ብቸኛው የማንቸስተር ዩናይትድ የውጤት እስትንፋስ ብሩኖ ፈርናንዴስ ሲቆም ከመስመር በሻሞ የአጋጣሚ ኳሶች ጎል ለማግኘት ጥራት በጎደለው እንቅስቃሴ የባከነው ዩናይትድ ከአሰልጣኙ ሰፊ የጨዋታ ሂደት የውሳኔ ስህተቶች ጋር በወሳኙ ጨዋታ ዋጋ ከፍሏል። ማንቸስተር ዩናይትድ ያልተዋሃደ ትኩረቱ የተዛነፈ በበርካታ የማይመጥኑ ተጫዋቾቹ የታጨቀ ጫና ሳይደረግበትም የሚበረግግ በአጋጣሚዎች ጎል ለማግኘት የሚጥር በሚቆራረጡ ያልተደራጁ የኳስ ቅብብሎች የታጀበ ደጋግሞ ስህተት የሚሰራ ከደካማው የፍጻሜ ተጋጣሚ ቶተንሃም ፊትም የባሰ ደካማው ስለመሆኑ በአደባባይ ከሳን ማኔስ አረጋገጠ። ከፍጻሜ በፊት አጀብ የበዛለት የኢሮፓ ሊግ ሳይሆን የአውሮፓ ቻምፒየንስ ሊግ ፋይናል የመሰለው ፍጥጫም ጥራት በጎደለው የሜዳ እንቅስቃሴ ታጅቦ ዶሮዋን ከሰሜን ለንደን ለኤሮፓ ሊግ ዋንጫ ድል ለአውሮፓ ቻምፒየንስ ሊግ ተሳትፎ አብቅቶ ተጠናቋል። ማንቸስተር ዩናይትድም መውረድ ብቻ በቀረው ሽንፈትን በሽንፈት እንደ ካባ በደራረበበት የውድድር ዓመቱ መጥፎውን ሲዝን ለማዳን ከነበረው ብቸኛ የኤሮፓ ሊግ ዋንጫው ሞቱን መርጦ ሳንማኔስ ታይቷል። ዩናይትድ በለውጥ አብዮቱ ወደ መንበሩ ወደ ዙፋኑ ወደ ክብሩ ለመመለስ በነበረው ምኞት አንድ የነበረው የሽግግር ወቅት ብቸኛ እድሉንም አምክኗል። አሁን ከአውሮፓ ሊግ ዋንጫው በላይ የሆነው ከተራራ የገዘፈው የገናናው ክለብ እልፍ ችግሮች እንደ ታሪክ ውሎ ለማድረግ ተሳነው ዝነኛን መውረድ ብቻ በቀረው ሲዝኑ ለስርዓ ተቀብሮ አድርሶት ቀጣዩ ጉዞን ተስፋ ቢስ የማይገመት አድርጎት ተጠናቋል። ዩናይትድም ከአውሮፓ ሊግ ዋንጫ ሲዝኑን የማዳን እድሉ ሞቱን መርጦ ከሳንማኔስ ተመልሷል። This is bonus time. አድማጮች ይህ የማንቸስተር ዩናይትድ የህይወት እውነታ ነው። የቀያይ ሰይጣናቱ ካምና የቀጠለ የሲዝኑ የቅሌት መጽሐፍ ሲገለጥ ማንቸስተር ዩናይትድ በሊጉ የሚበልጠው የወረዱት ሳውዝሃምፕተን፣ ኢፕሲሽ ታውንና ሌስተርን ነው። ከቶተንሃም አንድ ደረጃ ቢቀድምም 16ኛ ሆኖ በ17ኛው ተረቶ ሲዝኑን ለማዳን የነበረውን ተስፋም በኤሮፓ ሊግ አምክኗል። 17ኛው ስፐርስም የውድድር ዓመቱን መጥፎ ውጤቱን የሚረሳበት የመጨረሻ ዕድሉን በአግባቡ ተጠቅመዋል። ማንቸስተር ዩናይትድ በሊጉ 18 ጊዜ ተሸንፏል። አሞሪም ከመጣ በሁሉም ውድድሮች 41 ጨዋታ አድርጎ 62 ጎል ተቆጥሮበታል። በአውሮፓ መድረክ ሳይሸነፍ ተጉዞ በወሳኙ የፍጻሜ ቀን ተረቶ የደጋፊዎቹንም ስም ሰብሯል። በሊጉ ብቻ ሞሪም ከመጣ 26 ጨዋታ አድርጎ ማሸነፍ የቻለው ስድስት ጊዜ ብቻ ነው። 14 ጊዜ ተሸንፏል። በቀሪው ስድስት አቻ ነው። ለራሱ ሳያውቅ ለሌሎች ውጤት ከሚያከፋፍለው ዶክተር ቶተንሃም ፊት እንኳን በቁርጡ ቀን ለዩናይትድ ከፍታ በድል ለመቆም የማንቸስተር ዩናይትድ ተጫዋቾች አልቻሉም። በተስፋ ቢስ አስተዳደራዊ ቅኝቱ በአቅመ ቢስም የማይመጥኑት እንደ ሆይላንድና መሰል ተጫዋቾቹ የታጨቀ ለለውጥ ብቸኛ መነሳሻው የነበረው የኤሮፓ ሊግ ዋንጫ እድሉን አበላሸ። ራሱን መልሶ ከ50 ዓመት በፊት የወረደበት 1974 ላይ ያገኘ ምስኪኑ የሁሉም መቀለጃው ክለብ ሆኗል። ዩናይትድ ከእንግዲህ በገበያው በንቃት ለመሳተፍ ኮከቦቹን ለመሳብ እድል የሌለው፣ በቀጣይ ዓመት በየትኛውም የአውሮፓ ውድድር የማይሳተፍም ነው። በአሰልጣኙ የጨዋታ ቀመርም ሆነ የሥልጠና አቅም ጥያቄ ምልክት ውስጥ የወደቀ ከግብ ጠባቂው እስከ አጥቂው መቀየር ባለባቸው ተቀላቢ ተጫዋቾች የተሞላ የቡድኑ ጭላንጭል ተስፋ ጥሩ አቅም የነበሩ ኮከቦችን ለማቆየትም ማረጋገጫ ያጣው ክለብ ሆኗል። ዩናይትድ ከውሰት ከተጓዙበት ክለቦቻቸው ወደ ቤታቸው መመለስ በማይፈልጉ ተጫዋቾቹ መጥፎ ድባብም የተከበበ ነው። እንደ ማክቶሞናይ፣ ግሪንውድ፣ ዴሂያ፣ አንቶኒ፣ ዲን ኤንደርሰን፣ ሳንቾ በውሰትም በሽያጭም እንደ ዋዛ የለቀቃቸው ተጫዋቾቹ በሚገኙበት ክለቦቻቸው ምራቅ የሚያስውጥ ብቃት ሲያሳዩ ዩናይትድ ዳር ሆኖ እንደ ታዛቢ የሚመለከተው ክለብ ሆኗል። ማንቸስተር ከነገው የተስፋ የለውጥ መንገዱ የራቀ በነጋዴ ቀብቃባ ጋብሮቭ ባለቤቶቹ የታጠረ ሎያሊቲው ለታማኝ ደጋፊዎቹ ብቻ አውርሶ ከሜዳው ታሪኩንም ውጤቱንም ክብሩንም ተገፎ የቆመው ክለብ ነው ዩናይትድ ዛሬም ከታላቅ ዓለም አቀፍ ብራንዱ ጋር በተጽዕኖ ያለ ግን ለነገ ማንሰራራት ተስፋው ከጨለማው መስቀለኛ መንገድ ላይ ነፃ የሚያወጣው ኮኮባቶ የቆመው ክለብ ሆኗል። በታሪኩ ሌላኛውን ከአምና የቀጠለ መጥፎውን ሲዝን ለማዳን በነበረው ብቸኛው ተስፋም ከዩሮፓ ሊግ ዋንጫው ሞቱን መርጦ ራሱን ከመቃብሩ አፋፍ ያገኘው የዘመናዊ እግር ኳስ ገናናው ክለብ ሆኗል ማንቸስተር ዩናይትድ እንደ ታሪኩሎ ማድር የተሳነው ዓመታትን እንደ ዋዛ እየቆጠረ አሁንስ ምን ቀረው የሁሉ ጥያቄ ሆኗል ከመውረዱ ውጭ ይህንንም ያላሳካው ቀድመው በፍቃዳቸው የወረዱ ክለቦች ስለገጠመው ሲሉ ተንታኞች ይገልጻሉ። ዶሮዋ ሻምፒዮን! ቶተንሃም ወደ ቻምፒየንስ ሊግ! ዩናይትድ ወደ መቃብር! የማንቸስተር መጨረሻ። አድማጮች፣ ይህ የማንቸስተር ዩናይትድ የሕይወት እውነታ ነው። የቀያ ሰይጣናቱ ካምና የቀጠለ የሲዝኑ የቅሌት መጽሐፍ ሲገለጥ የሚታየው የዝቅታው ጥግ መጨረሻ

አንጄ ፖስቴግሉ ቃላችንን ጠብቀናል፣ መጥፎውን ዓመት ሽረናል፣ ለደጋፊዎቻችን የሚገባውን አምጥተናል፣ ታሪካችንንም ቀይረናል። ይህ መነሻ ምክንያታችን ይሆናል ብዙ ለመሻሻል መንደርደሪያ፣ የድል ቀናችንም ነው። ለታገሱኝ ሁሉ ምስጋና አቅርቡልኝ ሲሉ ተደምጠዋል። ሩበን አሞሪም ትክክለኛው የማንቸስተር ዩናይትድ አሰልጣኝ ነው ወይ የሚለውን እኔ አላውቅም። እኔም አቀው ጥሩ እንዳልተጫወትን ነው፣ ማንቸስተር ዩናይትድን የሚመጥን ነገር ማሳየት እንዳልቻልን። ይህ ክለብ ታሪኩ ገጽ ጨዋታው ማንነቱ በእንዲህ አይነት ብቃት መወሰን አልነበረበትም። እናም አሰልጣኝም ሆነ የቡድን መዋቅሩ ለማንቸስተር ናይትድ ዩናይትድ የሚመጥኑ መሆናቸውን ያላውቅም። ብሩኖ ፈርናንዴዝ ለዩናይትድ ታምኖ ባዶ ሜዳ የባከነው ማደግ፣ መጎልበት፣ ማሸነፍ በማይችለው ስብስብ ውስጥ የራሱንም ወርቃማ የእግር ኳስ ሕይወት ገደል የከተተው ፖርቹጋላዊ በከፍተኛ ቁጭት ከጨዋታው ፍጻሜ በኋላ ተናግሯል። ለጎሉ መፈጠር ዋና ተዋና የነበረው ሉክሾ በአንጻሩ አንመጥንም፣ ለጨዋታው ለፍጻሜውም፣ ለዋንጫውም በቂ ያልነበርንም ሲል ተደምጧል። ዩሮፓ ሊግ በኦል እንግሊሽ ፋይናል ምክንያት ወግ ማዕረግ ባየበት ከፍተኛ ትኩረት ባገኘው ጨዋታ በታሪኩ መጥፎውን ፍጻሜ ማከናውኗል። 25 ጊዜ በሁሉም ውድድሮች በውድድር ዓመቱ የተሸነፈው ቶተንሃም ሆትስፐር የወራጅ ቀጠና ውራ ባልደረባው ዩናይትድን ረትቶ የኢሮፓ ሊግ ዋንጫን አሸንፏል። ውጤት አልሆንል ብሎት ከሰሜን ለንደን የመጨረሻውን ታክሲ ለመሳፈር ያረፈደው ቶተናም ከላንክሻይር ሌላኛው በውጤት ማጣት ከሰከረው ማንቸስተር ዩናይትድ በኢሮፓ ሊግ ጎዳና ተገናኝቶ ዶሮዋ በቁርጡ ቀን ቀያይ ሴይጣናቱን ከቆመበት መቃብሩ ጥላ ሻምፒዮን ሆናለች። ስፐርስ የአውሮፓ ቻምፒየንስ ሊግ ትኬትንም ቆርጧል። ከሰሜን ለንደን ጎረቤቱ መሳለቂያነት እስከ ወዲያኛውም ተገላግሏል። አሁን ማንቸስተር ዩናይትድ ከወደቀ የከረመው ገናና በብቸኛ መዳኛ የፍጻሜ ጨዋታው ፈዞ የውድድር ዓመቱን በታሪክ አሳፋሪውን ውጤት አስመዝግቦ ይቅር የማያሰኘውን ነገውንም ከተስፋ ወደ ጨለማ የበለጠ ቀይሮ በደጋፊዎቹ ምላስ ላይ እንደተንጠላጠለ በሊጉም ሊወርድ አፋፍ ነበር ከሚለው የውጤት ጠባሳው ጋር የውድቀት ጥግ ፋይሉንም ዘግቷል። ብዙ አሸንፎ ብዙ አይቶ ብዙ የወደቀው መቼም ላይ ቆሙ ጸንተው ከታመኑ ደጋፊዎቹ ጋር ለከፍታው ከለፋባቸው ረጅም ዓመታት በተቃራኒው ቁልቁለቱን ያፈጠነው በየሳምንቱ መሸነፍን በየጨዋታው መዋረድን የህይወት መልክ ጸጋ፣ በረከት ያደረገው ማንቸስተር ዩናይትድ ከዘመን ቀለም የድል አሻራው ጋር ከኤሮፓ ሊግ ዋንጫ ሲዝኑን ከማዳን ሞቱን መርጦ የሽንፈት ጽዋ ማህበር አጣጪውን ወደ ቻምፒየንስ ሊግ ፉትቦል ተሳትፎ ሸኝቶ ራሱን ከመቃብሩ አፋፍ አግኝቷል። አዲዮስ ዩናይትድ